እህታችን ተገላለች። የተገደለችው በገዛ ጓደኛ ሆነ። ኦሬዲ ፍርድ አልተፈረደባትም እስር ቤት ነው ያለችው። እንጠበቃለን ፍርዷን። ማርቲ ማርቲ ወተሽ አለሽ ለካ ገብተሻል። የእሷን ፍርድ ማየት ነው የሚፈልገው ያን ደግሞ እንጠብቃለን። ለልጅ የላቸው ለጽህፈት ቤቱም ዛሬ ፍርዷን ደግሞ እኛ መከታተል እንፈልጋለን እና ያለን እስከ መጨረሻው ድረስ እንከታተላለን። አስክሬን መላኮች አይደለም የመጨረሻው ፊኒሽንጋችን ላይ በጠየቁት መሰረት እጃችሁን ዘርጉ ባልኳችሁ መሰረት ሁላችሁም የአቅማችሁን፣ ጉልበታችሁን፣ ጊዜያችሁን፣ ጉልበታችሁን፣ አቅማችሁን ሁሉ ነገራችሁ ብዙ አድርጋችሁልኛል። እግዚአብሔር ይስጣችሁ። እኔም ትልቅ ኃላፊነት ነበረብኝ የተሸከምኩትኝ። እግዚአብሔር ይመስገን እግዚአብሔር ጉልበቱንም ሰቶኝ ኃይሉንም ሰጥቶኝ ትግስቱንም ሰጥቶኝ፣ እውነቴን ነው የምነግራችሁ ትግስቱንም ሰጥቶኝ የእህታችንን ጉዳይ ዛሬ ጨርሰናል። ደረሰኝን ግሩፕ ላይ ለቅቄያለሁ። እያንዳንዱ የከፈልንበት ማለት የአስክሬኑ ከፍያ እስከ ሶስት ሺ ዶላር ነበር የተባለው እኛ የለንም አልሰበሰብም ብዬ ሁለት ሺ አምስት መቶ ዶላር ከፍዬላት መጥቻለሁ። የተሰበሰበው አጠቃላይ በእጃችን ካሽ የነበረው 4632 ዶላር ነበር፣ የአሜሪካ ዶላር ማለት ነው። ከዛ የአስክሬን መላካ 2500 ዶላር ከፈልን። ለአባትየው ደግሞ አስክሬን ከቤሩት አልክ ከአዲስ አበባ ወደ ክፍለ ሀገር የሚጫንበትን 500 ዶላር በራሳቸው አካውንት አስገብቼ እላቸዋለሁ። እሱንም ደረሰኝ ግሩፕ ላይ ለቀቅ ያለው ከአራት መቶ ዘንድ የሚመስለኝ

ፓስታ በልቼ ማርቲ ወይም ሆነሽ እንዲህ ሻይሽን ቀይረሽ አላቅሽም። ፓስታ አድርጊ። ከዛ ከወጪ ቀሪ ላይ 2500 ተቀንሶ 500 ለአባታችን ተልኮ በአካውንታቸው አስክሬን የሚቀበሉበት እሱ ተደርጎ ከዛ 1662 ዶላር ቀርቶን ነበር። እሱ በልጁ አካውንት ገብቷል። አጠቃላይ ለልጁ ከግማሽ ሚሊዮን በላይ በአካውንቱ ተገኝቷል ማለት ነው። ይሄ ሁሌ እናንተ ውጤት ነው፣ የኔ ብቻ አይደለም። እና እናንተን አመሰግናቸኋለሁ። በዚሁ አጋጣሚ ጽፈት ቤቱ ነው ከልብ አመሰግናለሁ። ጉዳዩን በአጭር ጊዜ ከኛ ገበብ ከቡን በመሆን በተለይ እኔ ሳይሰሎቹ የሀራ ሰዓት በወራቸው ሁሉ እየመለሱልኝ ጉዳዩን አጠናቀው ያስክሬኑን ወደ ሀገሯ ሊሸኙ ዝግጅታቸውን ጨርሰዋል። ዝግጅታቸውን ማክሰኞ ማነው ቅዳሜ አስክሬኑ ወደ ቅድስት ሀገሩ ይገባል ማለት ነው። የእህታችን በእሷ ስም የተከፈተ ግሩፕ የነበረውን ፌስቡክ ላይ የነበረውን ሎክድ አድርጌዋለሁ፣ ፕራይቬት አድርጌዋለሁ። ዋትስአፕ ግሩፕን ክፍት ነው ያደረኩት። መናገር የምትፈልጉት መጠየቅ የምትፈልጉት ካለ በይ ክፍት አድርጌዋለሁ። ከዛ ባሻገር ግን አስክሬኑ ከገባ በኋላ እሱን ሎክድ አድርጌ መረጃ ብቻ ነው የምንላላክበት እንደዛ ነው ምንላላክበት፣ ብቻ ነው የሚሆነው ማለት ነው። ቶች እና ይሄን ነው የምላችሁ። በተረፈ እግዚአብሔር ይስጣችሁ ዋጋችሁን፣ በሰማይ ያገኙ። እሷም ለመሬቷ አፈር ያብቃት። ከዛ በተረፈ ደግሞ ልጁን እግዚአብሔር አሳድጎት ቁም ነገር ላይ ደርሶ እኔ እንግዲህ አዲስ አበባ ልጅ ነኝ ቢሆንም በቃ እንደው እግዚአብሔር እድሜና ጉልበት ጤና ከሰጠኝ እጅ ባየው ደስ ይለኛል ልጁን እኔ አውቂያት አይደለም ከልጅቷ እንዲ ፌስ ቱ ፌስ እንኳን አታቀኝ። ነገር ግን አንድ ሴት ናት፣ ሁለት ስደተኛ ናት፣ ሶስት ልጅ፣ አራት ደሜ ናት፣ አምስት አሟሟቶ ያስጠላል። በ ያስጠላል። ብዙ አስክሬኖች አሉ። በእርግጥ ስምንት ዘጠኝ አስክሬ ሊኖር ይችላል ሊንባስ ውስጥ እውነት። ለምን ስለነሱ አትጨነቂም ብትሉ እኔ ምስ አካላችሁን የዘጠኙን አስክሬ የምንልክ ደስ ይለኛል፣ ግን አንችልም አቅም የለም ጉልበት የለም ገንዘብ በቃ ገንዘብ ከሌለ አቅም ማክሲመም ለአንድ ሰው በኪሎ ነው እኔ አላቃትም እኮ ሴትዮ ራሱ እንዴት ናት ወፍራማት ሆና ስትለኝ ኧረ እንደኔ ቀጭን ናት አንቺ እኮ ረጅም ስትለኝ እሷ አጭር ናት አልኳት እኔ አላቃትም ግን ያው ስትሞት ከቆየች መኒ ምናምን ካልተወገደች የመረዘን ምንድን የመነፋት ባህሪ አለው አስከሬን እኔ ስለማውቅ ስላየው አስከሬን ብዙ ጊዜ አይቶቼን አስከሬን ስላለው ማለት ነው እግዚአብሔር በሰላም ያስገባት። ቅድስት አርሴማ ለቅድስት አበባ ታብቃትኝ። ለቤተሰቦች አለው መጽናናትን እመኝላታል እመኝላቸዋለው። ለልጇም ትልቅ ደረጃ ደርሳ። እዛ ላይ ደግሞ የሚያወሩትን ሰዎች ልቦና አይስጣቸው፣ እውነት ነው የምላቸው። አይነ ልቦናቸውን ያብራላቸው፣ ስለሷ ክፉ የሚያወሩትን ሰዎች፣ ሞታ እንኳን የማያሳርፏት ሰዎች አይነ ልቦናቸውን ያብራው። እህታችን ተገላለች። የተገደለችው በገዛ ጓደኛ ሆነ ኦልሬዲ ፍርድ አልተፈረደባትም። እስር ቤት ነው ያላችሁ፣ እንጠበቃለን ፍርዷን ማርቲ ማርቲ ወተሽ አለሽ፣ ለካ ገብተሻል። የእሷን ፍርድ ማየት ነው የምፈልገው፣ ያን ደግሞ እንጠብቃለን። ለልጭ የላቸው ለሆ ጽህፈት ቤቱም ዛሬ ፍርዷን ደግሞ እኛም መከታተል እንፈልጋለን እና ያለን እስከ መጨረሻው ድረስ እንከታተላለን። አስክሬን መላኮች አይደለም የመጨረሻው ፊኒሽንጋችን የኛ አፈሩ እንድትቀምስ ስለፈለገ ይሄን ነው ምለው። ማርት ያውሪ እና እቀጥላለሁ። ጥያቄ ያላችሁ ነው ትችላላችሁ። በተረፈ ብዙ ሰው በዋትሳፕ ላይ አምላም ያወጣው ነው መረጃ እያላችሁ እየላካችሁ ላይ ነው ጽፈት ቤቱ ጋርም ልኬ እንዴት ነው እኔ ወጥቻለሁ ኦሬዲ ከዛ ቦታ ስላልነበርኩኝ ልኬላቸው ንገሩ የደረሳችሁበትን ማለት ይሄ ተላከ ትክክለኛ ነው ስላቸው ነገ ከነጎዳ ያጣርተን እኛም እናሳውቃለን ብለዋል። ጽህፈት ቤቱ አጣርቶ በህጋዊ መንገድ እስከሚነግረን ድረስ ሁላችንም ባለንበት እንቆማለን። ማለት ይላል ሜሪ ይላል። ይኸውልሽ አካሄዳል። ይኸውልሽ ግለሰብና የመንግስት ተቋም ይለያያል አካሄዱ። እኔ በፔጄ ላይ የፈለግኩትን ብሳደ ፎቶ ፖስት እርዱ ብላችሁ ምን ብላችሁ የግሌ ቲክቶኬ ነው ወይ የግሌ ፔጄ ነው። ማንም ሰው ሊያዘኝም አድርግ ሊለኝም አይችልም። ራሴ ካሰብኩበት ላደርግ ይችላል። ሳደብ ካልኩ ለሱ ብለ ራሱ ብሳደብበት የኔ ፔጅ ነው። ጽፈት ቤቱ ግን የሚሰጠው አካሄዳለን አለ። እዚ ጋ አሁን ልጅቷን ፍርድ ስትቀርብ አጣርቶ ሁሉ ነገር ካለቀ በኋላ ፍርድ እንዲ አበሻ እንዳላ እንዲ እንዲያደረገች ል እንዲ እንዲ ተፈረደባት። ልጅቷ አስክሬኗ በህዝቡ አማካኝነት ወደ ቅድስት አገሯ ገብቷል ይላል፣ ለቤተሰብም ሲልክ የሕክምና ይህን ማስረጃ የፖሊስ ማስረጃ አድርጎ ነው የሚልቀው። ዝም ብሎ ልም አድርጎ አይልቅም ውዶች፣ ሽን ውዶች። እንደዛ ነው ምላችሁ። ሌላውን ደግሞ ተከታትለን እኛ ይከራረጋቸዋለሁ። ምን ሽ ማርቲ ሚዳለ ሚትሽናን እንዴት ዋላችሁ? ሁላችሁም እግዚአብሔር ይመስገን። ዘልማዬ በመጀመሪያ ላመሰግንሽ ወደዋለሁ። ስለ እውነት ነው የምልሽ። እዚህ ሀገር ላይ ብዙ ነገር ከአስር አመት አንስቼ ካወቅኩሽ ወዲህ ብዙ ነገር ሲሰሬ የሰውን ችግር የራሴ ችግር ነው ብለሽ ሲትሯሯጭ ነውና ማይሽ እውነትም የሚትወጅ አርሴማ፣ እሷ ከክፉ ከክፉ ሁሉ ይጠበቃት ይጠብቅሽ። እኔ ምንም አልልሽም፣ ትልቅ ነገር ነውና ሰረሹ ትልቅ ማንም እኛ እንኳን ጓደኞቿ ያላደረግነው ነገሮችን እና ሁሉንም ነገር እኔ አለው ብለሽ ጣልቃ ገብተሽ ይሄ የራሴ ስራ ነው ብለሽ ዘር ሳትለይ፣ ጎሳ ሳትለይ፣ ቤር ሳትለይ ተነስተሽ ይሄ ነገር ማድረግሽ ለእኛ በጣም ትልቅ ነገር ነው። እውነት ሁሉም ነው የሚኮረብሽ፣ በአንቺ ሁሉም ይኮራሉ። እኔ በጣም ደስ ብሎኛል። እኔ በዚህ በአፋጣኝ ጊዜ እንደዚህ ነገሮቹ ይጠናቀቃል ብዬ ባላሰብኩብ ሰዓት ላይ ስለጨረስሽን በጣም አመሰግናለሁ። ስለ እውነት ነው የምልሽ፣ በጣም ከልቤ ነው የማመሰግነው። በእሷ በጓደኞቿም፣ በአንቺም በጓደኞችን ስምን በጣም ላመሰግንሽ እወዳለሁ። ስለ እውነት ነው የምልሽ፣ ትልቅ ኃላፊነት ነው ከእኛ ያቀለልሽን። አለን ብለሽ እንደወጣሽው የምትጃ ታርሲማ አለ ለክፉ ቃልሽ አለሁልሽ ትባልሽ እኔም ምንም አልልሽም። አሜን ዲላውን ተቆለሽ። በጣም ነው በጣም ደስ ብሎኛል። በጣም አረ ይገባሻል። ኡ አትበይ፣ ያለፍነው ወጣ ወረዶችን ታውቂያለሽ። ይገባሻል፣ ይገባሻል። እንደ አንቺ አይነት ሶስት ጠንካራ ሴት በዚህ ምድር ላይ ቢኖር ኖሮ አበሻው ይሄን ሀይል እንትን አይልም ነበረ። እግዚአብሔር የተመሰገነ። አንቺ አንድ ፍሬ ከአስር ትበልጫዋለሽ፣ ከአስር ትበልጫዋለሽ። እግዚአብሔር የተመሰገነ። ቤሩት ምድር ላይ አንቺ መኖርሽ ራሱ በጣም ትልቅ ነገር ነው ለእኛ። አንቺን ተከትዬ ስንት ነገር እንደሰራው ራስንም ማቆ አንቺ ምንታይቀዋለሽ። በጣም ደስ ብሎኛል። ከአንቺ ነው ሁሉም ነገር የተማርኩት። እኔ ራሴ ሰው መርዳት እንዴት እንደሆነ ለሰው መራሮጥ እንዴት እንደሆነ ከአንቺ ነው የተማርኩት። እኔ በበኩልን አንቺን ከተዋወቅኩ ወዲህ ነው የአንቺን ሂደት መከታተል ከጀመርኩ ወዲህ ነው እና በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ቀሪ ዘመናችን እንደዚህ ተባብረን ሁሉንም ነገር በአንድነት የምንሰረበት ጊዜ ይሆናል ብዬ ነው ማስበው። እግዚአብሔር የተመሰገነ ለሁሉም ነገር። ነግበን የሚባል ነገር አለ። ምንም ነገር ስናደርግ ነግ ምን እንሆናለን የሚባል ነገር አለ። አንቺ ለራስሽ ብለሽ አይደለም ይሄ ሁሉ እየተራራሽ ስራሽ እንትተሽ አሁን ድረስ ስትባይ ፈፋጥ ፍንቆጭ አድርበሽ እንትጭ ለአንቺ ስለሚከፈል አይደለም ከእግዚአብሔር ዘንድ ስለምታገኘ ነው። እና በጣም ደስ ብሎኛል።

ምና ይገባ እኔ ምስጋና ይገባኝ፣ እግዚአብሔር ምስጋና ክብሩእነት እግዚአብሔርየገደለቻት ልጅ የኛው ዘር ናት፣ ማለት ዘራችን ሰው ናት። ሰው በሰው ላይ አይነሳም። እኛ እያ በባህላችን ዶሮ እንኳን ሲታረድ ዞር አለን ቢሆን እንስሳ ጠገቤ ሲታረድ እሷን ግን ሰይጣን ተጠቀመባት። ያቺን ልጅ የገደለቻትን ኮኮና ሮሮን ትባላ፣ ሰይጣን ተጠቀመባት። እኛን ደግሞ እግዚአብሔር ለመልካም ነገር ከተጠቀመብን፣ አሁንም በቃ ይጠቀምብን እድሜ ሰቶ እግዚአብሔር ለበጎ ነገር መልክተኛው ካደረገኝ። ያገለግለን ፈተና ሳይገጥም ቀርቶ አይደለም። አንዱ ደውሎ እንድታስረጅ ይፈልጋል። አንዱ ደውሎ ነገር፣ አንዱ የሆነ ነገር ፈልጎ፣ አንዱ ነው። ብዙ ነገሮች አሉ። እናልፋለን፣ ብዙ ነገር ግን፣ ዛሬ ላይ እኔ እርካታ ተሰምቶኛል። በቃ ፌብ እያለ አልዋሻችም ቃርሴማ ገንዘቡ እንዲሞላ ቃሉ ግን ፕሮሴሱ አልቁሶ እንድትሄድ ነው ፍላጎቴ። ሞትን ሞትን የሞተችው ብዬ ስለማምን ማለት ነው እና እግዚአብሔር ይመስገን። እናንተን የመሰለ ቅልብ ያላችሁ ጠይቂያችሁ በምንም ማታሳፍሩኝ እህቶችና ወንድሞች አላችሁ። ታናሾች፣ የታላላቆች የምኖች የሁላችሁ ናችሁ የምትታዘዙኝና አሁንም፣ እግዚአብሔር እናንተን የሚያኖርልኝ እድሜና ጤና ይስጣችሁ፣ ኖራችሁ እኔ ለመታዘዝ ያብቃችሁ። መታዘዝ ከመስዋዕትነት ይበልጣል አይደለም የሚባሉት እና እግዚአብሔር ይስጣችሁ። እናንተም ጥሩ ስራን የሰራችሁት ከእናንተም የተቀበል ነው ሳንቲሞች አሉ ገልጬዋለሁ፣ እዛም ግሩፕ ላይ

እህቴ የሚታደረገያለሽ ትሬዛ ባዝ ነበረናነ ዛሬ አላቅም እንደት እንደተደሰትኩት። በቃ ጠዋት ይህንን መረጃ ስትነግሪኝ እራሱ በጣም ነው የተደሰትኩት። ተመስገን አምላክ ነው ያሉት ያው ትላንትና ሰኞ ሰኞ ስራ ስለሚበዛብኝ ነው ለዛሬ ያረግኩት። ምክንያቱም ሰኞ እንትን ከምል ብዬ ነው እንጂ ሰኞ መጨረስ እንችልና ትላንት ቪዛ የሰጧትኝ ትላንትና ትላንትና ቪዛ ሰጠዋታል። የመውጫ ቪዛ የአስክሬን ቪዛ ትላንትና ነው የሰጧት። አሁን ነገ ደግሞ በሀያ አራት ሰዓት ውስጥ የሚያልቃለ ከበአብዴት አስክሬኑ ያወርዳል። አስክሬኑ ያለው በአብዴት ነው ያለው። ለሁላችሁም እንድትረዱ ብዬ ነው እንደዚህ የምገልጽላችሁ። አስክሬኑ ያለው ቤሩት አይደለም፣ ዋናው ቦታ ነው ያለው በአብዴት ነው ያለው። ከበአብዴት ትመጣለች፣ እዚህ ቤሩት ትገባለች። ሆስፒታሉን አንናገርም። ሄዳችሁ እዛ ችግር ከፈጠራችሁ ነገ ከነገ ወዲያ ደግሞ ይግባ አስክሬን ስንል እምቢ ስለሚሉ እንደዛ ነው። እግዚአብሔር ከፈቀደ ቅዳሜ ፍቃዱ ከሆነ ትገባለች ኢትዮጵያ፣ ቅዳሜ ጠዋት ትገባለች። ለቤተሰብም ደውለው ኤምባሲም በራሱ መንገድ ይናገራል። እኔም ኢትዮጵያ ለእህቷን አገራታ ነው እንደዛ ያቸው ግን ይደውሉላቸዋል ብያታል። ያታው አዲስ አበባም ያለሰውም ስላላቸው አንድ ላይ ሆኖም ይቀበላሉ ማለት ነው። ይሄን ያለው ሌላ ጥያቄ ያላችሁ እምጠይቅ?

አንቺማ አንቺ አንቺ እኛን ነው የምታሳብጭኝ። ለምንድነው ኢንሹራንስ ማይሰሩት? ባይዘው ወረቀትም ሳይኖራቸው ኢንሹራንስ ማሰራት ይቻላል። እኔ ብዙ ጊዜ እላቸዋለሁ ስለማይሰሙ ነው እንጂ ኢንሹራንስ ዛሬ ቢኖራት አንል ለምንም ነበር። ኢንሹራንስ አቀበረ ያደርግ ነበር። በየአመቱ መቶ መቶ ዶላር መክፈል ምንም አይቀርም። ኢቃማ ባይኖራችሁ ራሱ ኢንሹራንስ እንትን ይሰጣችኋል። ይሄ ከኮሚኒቲ ካርድ ትወስዳላችሁ እንትን ትላላችሁ። ነገር ግን አሁን